ሀብት ስላለህ ሀብት ስላለህ ልትበጣጠስብኝ ልትገነጣጠልብኝ አይገባም። አዎ አክብረኝ። መኪና ውስጥ ስገባ በርህን ከፈት አድርገህ ቀድመህ አንተ ወርደህ በርህን ለምን? ንግስትህ ነኝ። ሀብት ስላለህ ዝቅ እንደ ጫማህ ልታደርገኝ አይገባም፣ ልታደርገኝ አይገባም። መኪና ውስጥ ስገባ አንተ ቀድመህ አንተ ለራሱ ድራይ ብታደርግ ገብተህ ንግስት ሆይ ይሄው መኪናው ክፍት፣ በሩ ክፍት ነው ብለህ በርህን ዘግተህ አፍ ልትጋብዘኝ ከወሰድክ ቀድመው ወንበሩን ፎቀቅ አድርገህ ንግስት ይቀመጡ ምናምን ካላልከኝ፣ አይ መኪና አለኝ ቤት አለኝ አሞላቅ ያያስኳት ምናምን ብለ እንደ ሰራተኛ እንድታየኝ አልፈልግም፣ በጭራሽ አልፈልግም። አንዳንዶ እንዳለ እን እንዲህ እያሞላቀኳት ምናምን ምናምን የምትል ከሆነ አንፈልግም። ይቅርብ ያንተን ብር። እዛ ሸኖ ቤት ስገባ ካካ ምናምን ጥረግበት አልፈልግም። የማያከብረኝ ንድ እንደ አግብተው እንዲጫወትብኝ አልፈልግም። አልፈልግ ብርም ኖሮ ሴት ልጅ ልታከብራት ግድ ነው። ማክበር አለበት። ንግስት ናት፣ ንግስት እንደሆነች አብለህ መቀበል ብቻ ላይ ያለበት እንጂ መኪና ስለገዛህላት የሆነ በቃ የሚያምር ቪላ ቤት ውስጥ ምናምን መሰል አስቀመጥክላት ልትጠባረርባት አይገባም። አክብርሃት። የትም ቦታ ስትሄድ ንግስት ንግስትናት ምናምን ቤት ውስጥ ደፋ ቀና እንደምትለው ጓደኞችም ጋር ስትወስድ ደፋ ቀና ብለህ ንግስቴ ሆይ ምናምን ብለህ ልታከብራት ነው የሚገባው፣ እንጂ ስለምታሞላቀቃት ጓደኞች ፊት ስትሆን ሌላ ሴት የምትመስል ከሆነ እግር ብላ ነው የምትለው። እግር ብላ ያንተን ብር እዛ እንትን ቆሻሻ ቦታ ጣለው ብላ ነው የምትሄደው። ሴት ልጅ ታብታባር ነው የምን ንግስት ገረድንሽ። አሁን ይሄንን አዳምጥ ነው። ግርድና እኮ ስራ ነው፣ አንተ ፎቃቃ። ግርድና እኮ ስራ ነው እያልኩ ነው። ለዛ እኮ ነው የሀበሻ ወንዶች ዝቅ ብሎ መስራትን ስለማትፈልጉ አረቦች አይቀጥሯቸውም። አረቦች ቢሞቱ ድራይቪንግ ላይሰንስ ስኖራቸው እዚህ ሀገር ላይ ቢመጡ የሀበሻ ወንድ መቅጠር አይፈልጉም። ለምን ባዶ ኪሱኖ ሱሪው በስብሶ አረብ ጋ ሲሆን እንዲደረቱ ምናምን ይነፋሉ ብርር ምናምን ከሀገሩ ለምን እንደወጣ ነገር ምናምን ይረሳዋል። አረብ እንደዛ አይፈልግም። አጎቴ ባህር ተሻግረህ የመጣው ዝቅ ብለን ልትሰራ ነው። እሱ ሲያዝህ መርሃባ ብለን መስራት አለብን። አይፈልጉም ቢሞቱ ለምን ይመስሏችኋል? እዚህ ሀገር ላይ አረብ ሀገር ላይ አረብ ሀገር ላይ ድራይቨር ወንድ መቅጠር የሚፈልጉት ወይ ፓኪስታኒ ወይ ህንዲ ምናምን የሌላ ሀገር ዜጋ ነው። ሚዩት ነው የማደርግ ቱልቱላ ያን ጦረተኛ ነው። ቁጭ ብሎ በሴት ልጅ ብር የሚውት አድርግህና አዳምጥ። አይፈልጉም። ለምን ሀበሻ በተለይ ወንዶች እኛም ሀበሻዎችን የሚያውቁን በእንትን ነው በኃይለኝነታችን ነው። በነገራችን ላይ ብዙ ኮሜንት እያነበኩ አይደለም። ወንዶች ግን ጤባራቸው አይቻልም። እነሱ ፊት ይሄን አርግ ሲል ምናምን ደረትህን ስትነፋ አይወድም አረብ። ከፍሎ ነው የምሰራው፣ ዝቅ ብለህ አንገትህን ደፍተህ መስራት አለበት። አይፈልጉም እንደዛ። በአንድ ሺህ አምስት መቶ የሌላ ሀገር ዜጋ ቀጥሮ አትክልት አጠጣ ሲለው መርሃባ ነው የሚለው ለምን ሚስቱን ሊንከባከብ ነው የወንድ ልጅ ሀላፊነት ወስዶ ይመጣው ገባህ ወይ የኛዎቹ ግን አንዳንድ አንዳንድ ሁሉንም ወንዶች አርል የሚመጡ ለምንድ ነው ጌም የሚልኩብኝ የኛዎቹ ግን ወይ ሚስቱ ታመጠዋለች ሚስቱ ቀድማ አረብ አገር ካለች ወይ ሚስቱ ታመጠዋለች ወይ እህቱ ታመጠዋለች ብቻ የሆነ ሰው ያመጠዋል ገስት ላይ ሰው አታስገቡ ሞደሬተር ነው ማለሰው ለምንድነው ገስት ሰው የምታስገቡት አትላኩ። ገስት ገዝት አትላኩ። የሁሉንም ሞዴሬተር ነው ማንሰው ታወስ ስትባሉ ለምንድነው እንትን የምትሉት? ሰላም ዋሌይኩም ሰላም ወራህመቱላ በረከቱ እና ካቆንኩበት ስቀጥል ማለት ነው። ነኑ አቅመስዬ ነው። አንተ አንተ አይደለህም ሌላ ሰው ነው። አታስገቡ ካልኳችሁ ሰው አታስገቡ፣ አለቀ። እኔ እኔ ነው በይካ፣ አታስገባ። ለምን ታስገባለህ? እኔ ማስገባት ይፈልግ እራሴ ያስገባቸዋለሁ። ስለወንድ ሲነሳ ምነው አንቀጠቀጠ? እኔ እውነታውን ነው የምናገረው፣ ለዛ እሺ ነው። እስኪ ቆየ። እዚህ እኔ ልጅ ፕሮፋይል ለው አንተ እንኳን ልጅ አደለም፣ ህፃን መስለኝ። እና ማለት ነው ከቆንኩበት ስቀጥል፣ ጥያቄ አለኝ አስገብኝ። ኮሜንት ላይ ጻፍልኝ። ለምን እንደማላስገባት ታውቃላችሁ? ኮሜንት ላይ የሚሳደቡ ሰዎች ገስት ላይ ገብተው የሆነ መጥፎ ነገር ቢናገሩ ነው የምናገራለሁ። ስለዚህ ሰውን ማስደበር አልፈልግም። እኔ ኮሜንት ጻፍ፣ ኮሜንት ስለማያናድደኝ መልስ ሰጠለሁ። ማብራራዊ ነገር ምናምን ያስቀምጥላሉ፣ ላሽ ብዬ አልፈሃለሁ። የእኔ ወንድም እና አረ ወሬ አበዛሽ በቃሽ። ወሬ አይደለም ምክር ነው ምክር ነው። መጠንከር አለባችሁ ወንዶች እያልኳችሁ አልናገር ሙላ ጻፍልኝ፣ ኮሜንት ላይ ጥያቄ ያለህን ጥያቄ ጻፍልኝ። ታጠራዳችሁ ምናምን አይወድም አረብ፣ እንደዛ ፓኪስታኒ ህንዲ ምናምን። እናንተ የምትንቋቸው ዜጎች ግን ሲቀጠሩ ከድራይቨር ውጭ ስራ የተባለውን ነገር እያንዳንዱ ነገር ደፋ ቀና ብሎ ይሰራል። ደፋ ቀና ብሎ ማለት ነው። ለምን ሚስት አለው ሀገሩ ልጅ አለው የልጅ የልጅ የሚስት ኃላፊነት ተሸክሞ እንደመጣ ስለሚያውቀው አንገቱን ደፍቶ ነው የሚሰራው። ሌት ከቀን እና ስራ ይህን ካለው እሺ ብሎ ነው የሚሰራው። እሺ ብሎ ነው የሚሰራው። አትክልት አጠጣ፣ መርሃባ ኤሌክትሪክ ሲበላሽ ና ስራ፣ እሺ። የሆነ ነገር አድርግ፣ እሺ ነው የሚለው። ሀበሻ ግን እንደ ከአስራ ሁለት ሰዓት ወይ ከአስራ አንድ ሰዓት በኋላ ልጆቹን እንኳን ሀላፊነትን ግዴታህን እንኳን ና ልጆቹን የሆነ ቦታ ውሰዱን፣ እንዴ በዚህ ሰዓት እንዴት ነው ማውጣው ምናምን ብሎ ኢትዮጵያ ላይ እንደለመደው ማለት ነው። እንዴት በዚህ ሰዓት አይፈልጉም፣ አረቦች እንደዛ። እኔ እውነቱን ነው የምነግራችሁ። እዚህ ሀገር ላይ ሀበሻ ወንድ ድራይቨር ላይሰንስ ያለው ወንድ ቅጠሩ ስትሏቸው ምን ሆኖ ነው አንፈልግም ነው የሚሉት። እንትናቸው ማለት ሳይኖራቸው ይንቀባረራሉ ነው የሚሉት። ያንን ነው የምላችሁ። ሳይኖርም መንቀባረር የለብንም። ሶስታ ቀና ስራ የተባልከውን ነገር መርሃባ ብለህ ስትሰራ ነው ስትሰራ ያልፍልሃል። ባህር ተሻግረን እኮ የመጣ ነው መስራት ስላለብን እንድንሰራ እኮ እንደ ደፋ ቀና ብለህ ትሰራለህ። ነው ሚስት ካለለህ ታገባለህ። ብር ሲኖር ኢትዮጵያ ኃላፊነት ወስዳ የመጣው ሚስት ልጅ ካለ ደግሞ ልጅህና ሚስትህን እያስብክ ስራ ያለህን መርሃባ እያልክ መስራት አለቀ። ጨርሻለሁ። ጥያቄ ካላችሁ ቀጥሉ። ሲነገራቸው ነገራቸው። አዎ ትክክል ነው። ሁሉንም ወንዶች እያልኩ አይደለም። ይሰራሉ እኮ እንትን ቦታ አትክልት ቦታ እኮ ጭልቅ ያለ በረሃ ላይ ገብተው እኮ ግመል በግ ምናምን የሚጠብቁ ወንዶች አሉ። በጣም ጀግና ከሀበሻው ማለት ነው። በጣም ጀግና ወንዶች የቤተሰብ ኃላፊነት ምናምን ተሸክመው ውሃ እየጠማቸው ብስኩት ሳያገኘው ጭር ያለ በረሃ ላይ እኮ የሚሰሩ ወንዶች አሉ። ጥር ያለ በረሃ ላይ ማለት ነው። ሌሎቻችሁ ደግሞ አላችሁ ቁጭ ብለህ ሰላሳውን ሴት እያማለልክ ወይ አንዷን አታገባ አታገባው። አስፋልት ለአስፋልት ሱሪህን ዝቅ አድርገህ እየጎተት በሴት ልጅ ብር የምታላግጥ ብዙ ወንድ አለ። እነሱ ነው ያልኩት። ስራ መስራት አለብህ። ተሰደህ የመጣሁን ልትሰራ ነው። ቀበጥን ጠበቅ አድርገህ ስራ። እዛም እዛም እዛም አገባሽ ያለው ያልክ በሴት ልጅ ወጥ አትጫዋት ነው። ስራ፣ በረሃ ላይ ሂድ፣ ስራ ከዛ መንጃ ፍቃድ ማውጣት ከፈለክ ብርህን ቋጠር ቋጠር አድርገን መንጃ ፍቃድህን አውጣ። ከዛ ተቀጥረህ አንገትህን ገፍተህ የተወሰነ ጊዜ ስራ። ከዛ መኪና ህንግዛ። የዛኔ ንጉስ ነህ። ትከተልሃለች ሴቷ። ለራሷ ሴቷ ለራሷ ጎንበስ ቀና ብላ ንጉስ ሆይ ብላ ነው የምትከተለው። እንስሳ አገባሽ አለሁ ከአንቺ ሌላ ሴት አላቅም ምናምን እያልክ ሰላሳዋን ሴት ብትጀናጀናት አንድ ቀን አንድ ቀን የነቃች ቀን ሰላሳዋን እንደባብ አናት አናትን ቀጥቅጠው ነው የሚደፉት። ይሄ ምክር ነው፣ እውነት ሲነገር አትሳለ። ይህ አንድና አንድ ነው። ከሀገር ወጣችሁ በተለይ ከተማ ቁጭ ብላችሁ ሴቶች የተወሰነ ነገር ሰጥተዋችሁ መብላት የለመደ ቢሞት በረሃ ላይ ገብቶ ስራ መስራት አይፈልግም። ቢሄድ ለራሱ አንድ ቀን ያድር ተመልሶ ነው የሚመጣው በኢትዮጵያ እንደመጣ በረሃውን መልመድ ችግሩን ማወቅ መልመድ መቻል ያለባት። ያንን ችግር ስታዩ ነው ሴት ልጅ እንዴት ብላ ነው ገንዘብ የምታመጣው፣ አረቤት እንዴት ሰርታ ነው የምታመጣው የሚለውን ነገር ታቃላችሁ። ከዛ ሴት ልጅ መበደል ታቆማላችሁ። እንደመጡ ግን ከተማ ይቀበሏቸው እና እህት ወይ ካለችው ወይ ሚስት ካለችው ነው እንደመጣ እንደመጣ እናንተ ትንከባከባላ አይ እኛ በነገራችን ላይ ሴቶች ስናዝን ስስ ልብ ነው ያለን፣ ከቆረጥን ግን ቆረጥን። ከኢትዮጵያ እንደመጣ ሁን፣ እኔ ወንድሜ ቢሆን ገጠር እንዲገባ ትፈልግም። እኔ ሳርቼ እንደምን ነው እንደዛ፣ ያ ስህተት ነው ያ ነገር ነው አእምሯቸው ላይ ይቀረጽና ገጠር ገብተው እንዳይሰሩ የሚያደርጋቸው። ቀጥታ ከኢትዮጵያ እንደመጣ እዛው ገጠር መግባት አለበት። ከዛ እኛ ብሩን እንዴት ነው የምናገኘው የሚለውን ነገር አእምሯቸው ማወቅ አለበት እንጅማ አንድ ወር ሁለት ወር ከተማ ላይ ተቀምጦ ከሁለት ወር በኋላ ገጠር ብትልኩት ቢሞት አይሰራ ቢሞት አይሰራ አእምሮም ሊቀበሉ አይችልም። ወይ ወደ ኢትዮጵያ ወይ ላኪ፣ ወይ እዚሁ ከተማ ላይ የሆነ ነገር አስተምር ይኝላታል። ሴቷ የወንድማንንትን ወየባሏንንትን ለማለት በቃ ግራ ነው የሚገባል። እንደዛ መሆን የለበትም። ሴት ልጅ ፍዳዋን አይታ ነው አረብ ሀገር ገንዘብ የምታገኙ ችግርን መልመድ መቻል አለባችሁ። ችግርን አሸንፋችሁ ነው ባለ ሀብት መሆን የምችሉ። ሳውዲ በረሃ ላይ እስኪ ዋችሁ ሳውዲ በረሃ ላይ የሚሰሩ ወንድሞች እዋችሁ እንዴ ውሃኮ መሞትና እሞትና እሽረት መካከል ላይ ያለ ሰው አይነት ኑሮ እኮ ነው የሚኖሩት። እዛ በረሃ ላይ ግመል እየሳበ በሀይላንድ እንደዚህ ጠብ እያደረገ ውሃ እየሰራ እንደዚህ አይነት ጀግና ወንዶች አሉ። እንደዛ አይነት ጀግና ወንዶች አሉ። ህሳ ከተማ ላይ ቁጭ ብሎ በሴት ብር እንትን ማለት የለመደ ወይ ሚስቱን እያስጨነቀ ወይ እህቱን እያስጨነቀ እንዲሁ ጡረተኛ ነው የሚሆን። ብር ለማግኘት ብሎ እኮ እራሱን በቢላ በምናምን ምናምን የሚያደማ ወንድ እኮ አለ። ጭንቀት ሲይዘው ያደመዋል። ከዛ እህቱ ወይ ሚስቱ ጭንቀት ነው የሚይዛት። እሱን ለማሳከም እንደገና ደፋ ቀና ነው የምትለው። እንደዛ መሆን የለበትም። ቤተሰብ ፍዳችሁም ማየት አለባችሁ። መከራ ካላያችሁ ድሎት ላይ ምቾት ላይ ልደርሱ አችሉ። ሴቶቹም አው ስህተት እኮ ነው፣ እያልኩ ነው ስህተት ነው። ከተማ ላይ ከኢትዮጵያ ካመጣሹ ፍቅረኛችሁ ይሁን ልታገቢው አሰብሹም ወንድ ይሁን ሪማይ ሳውዲ ግመል ጠባቂ ጀዝባ ነው ቤካ፣ እንደዛ ትበል እኔ በረሃ ላይ ወርዶ ዝቅ ብሎ ለሚሰራ ወንድ ትልቅ ክብር ነው ያለው። ቤካ ስህተት ነው የሳውዲ እንትን ያልከው ስህተት ነው፣ አትበል እንደዚያ አንተ። ድሎት ያለው ሀገር ላይ ልትኖር ትችላለህ። ከእናንተ ግን ኢሮፕ ከሚኖሩት ኢሮፕ ላይ ከሚኖሩት ኦኬ። ጀባ ነው ያለሽ? ኦኬ። አዎ እኔ ነገርኳችሁ። እኔ ወንድ ልጅ ባለ ሀብት ስለሆነ ምናምን አይደለም፣ ደፋ ጠና ብሎ ኑሮን ለማሸነፍ የሚሰራ ሁሉ ለእኔ በቃ ያ ነው የእኔ ጀግና ነው የኔ ጀግና። አሜሪካ ላይ ስለተቀመጥኩ ዶላር ስለሚከፈልህ አይደለም። ኖ ከአንተ ዶላር ከምታውኛው በላይ የህይወትን ጦርነት የሚዋጋ ሳውዲ በረሃ ያለ ወንድ ነው። የትኛውን በረሃ ላይ ያለ ወንድ ነው የኔ ጀግና ምለው ማለት ነው። አንተ ወይ ዘመድ ወስዶ ሊሆን ይችላል ወይ በዲቪ ሊሆን ይችላል፣ ብቻ በሆነ ነገር አቋርጠህ ኢሮፕ ላይ ልትኖር ትችላለህ። ኖ አንተ አይደለህም የኔ ጀግና። ጀግናው ሳውዲ በረሃ ላይ ግመል እየሳበ የቤተሰቦቹን ኃላፊነት ተሸክሞ የነገን ህይወት የሚያስብ ወንድ ነው ለእኔ ጀግና የምለው። ገባ እንደዛ ሁናችሁ ስታገኙ ነው ያንን ያንን ውጣውረድ ያንን መከራ ስታሳልፉ ነው ባለ ሀብት እንኳን ስትሆኑ ለሰዎች ማዘን የምትጀምሩት። በችግር በመከራ ምናምን ያለፈ ሰው ሰው ሲቸገር አያስችለውም ለምን እንዴት ገንዘብ እንዴት እንደመጣ ሀብት እንዴት እንደመጣቸው ብትረቅረቅ ሊል ይችላል ነው። አንተም እኮ ካልተመቸ እኮ የጎዳና ተዳዳሪ እኮ ነው የምትሆኑ። አጎቴ አሜሪካንም እኮ ከኢትዮጵያ የባሰ እኮ የጎዳና ተዳዳሪ ህይወት ሊያጋጥመ ይችላል ካልሰራ አንተም። ለእኔ ግን ጀግና ህይወትን ለማሸነፍ በረሃ ላይ በጎቹን የሚያሯሩጥ ፍየሎቹን ይፈልፍኩ ነበር እና ማና አንዳንዶች ነው ያልከኝ፣ አህመድዬ ማንም አላናደደኝና ሌላቸው የፈለኩት ነገር በችግር በመከራ ያለፈ ሰው